ሰላም ሰላም የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ። ዛሬም እንደገና አንድ ጠቃሚ የሆነ ቪዲዮ ልተረጉምላችሁ ፈልጊያለሁ። ይህ ቪዲዮ አጭር ነው፣ እናንተ ሸር አድርጉት። እንግዲህ እህታችን ሸሆች ሁሉ መልእክት ይልኩላታል፣ ዝም ሊያሰኟት፣ ጸጥ ሊያሰኟት ብዙ ትግል ያደርጋሉ። ምክንያቱም ብዙዎችን ወደ ክርስቶስ እያመጣች በተለያየ በአረብ ሀገር ያለው በሳውዲ በኩዌት በባህሬን በሞሮኮ በግብፅ በተለያየም ቦታ ያለ አረበኛ የሚችለውን ወደ ክርስቶስ በመምራት ብርሃን ወደ ክርስቶስ ብርሃን እያመጣች ብዙ ስራ እየሰራች በእስልምና ላይ ልክ የአረቡ ሀገሩ እፎይ በመሆኗ ጸጥ ሊያሰኟት ብዙ ትግል ያደርጋሉ። አሁን እሷ ደግሞ በተለይም ደግሞ ለአንዱ ታላቅ ሼክ መልስን ትሰጠዋለች። ይህን መልስ እንዴት ነው ይጠቅማል? ምን ይላል፣ ምን ያስተምረዋል ብላችሁ እንትን ትላላችሁ። ስለዚህ እሷ ትሰራለች፣ እኔም ተረጉማለሁ፣ እናንተ ደግሞ ሸር አድርጉ። ሸር እናደርግ፣ የክርስቶስን ስራ በጋራ እንስራ፣ ተባብረን እንስራ፣ እጅና ጓንት ሁነን እንስራ፣ ትከሻ በትከሻ ተያይዘን እንስራ፣ የጌታን ሥራ፣ ሰዎች ዳኑ። ወደ እስልምና የሚመጡት ከዚህ ብዙም ይማሯሉ ከእሷው አስተምሮ። ምክንያቱም ቁርዓኑ ቋንቋ ስለሆነ አውጥታ ዘርግፍ አድርጋ ስለምታሳይ፣ መጽሐፍ ቅዱስንና ቁርዓንን በትክክል አነጻጽራ ስለምታሳይ ብዙ ያስተምራል። እና እኔ ጠቃሚ ስለሚሆን ነው የእሷን እያመጣው የምተረጉመው። እናንተ ደግሞ ሸር በማድረግ እንድትተባበሩኝ አደራ በሰማይ አደራ በምድር በማለት ዛሬ የሰጠችውን መልስ እንስማ አብረን ምን ንማር ልቪድዮ ምህዳት ልሼክ ዑመር ኑርዲን። ይህንን ቪዲዮ ዛሬ ያዘጋጀውት ለሼክ ዑመር ኑረዲን ነው። ኑረዲን ማለት ብርሃን፣ የብርሃን ሃይማኖት ማለት ነው። ኑርዲን የብርሃን ሃይማኖት ያለው ማለት ነው። ስለዚህ ለኑረዲን፣ ለሼክ ዑመር ኑረዲን ይህን ቪዲዮ አዘጋጅቸላቸኋለሁ ትላለች ሺህ ዑመር ራሕ ኣህዲክ ትለስ ኣያት ወእትመነ ትስማዕ ሃደ ቪዲዮ ወትኩን ሃይ ኣያት በረካ ለሓያተክ ሺህ ዑመር ኑረዲን ይህንን ቪዲዮ ታደምጣለ የሶስት ጥቅሶችን አዘጋጅቼ ከመጽሐፍ ቅዱስና ከቁርአን ሶስት ጥቅሶችን አቅርቤልሃለሁ።

እኒ አና ሐዩን ፈአንቱም ሰታሐዩን። ይህም ደግሞ የመጀመሪያው ጥቅሴ የማነብልህ በዮሐንስ ወንጌል ምዕራፍ 14 ቁጥር 19 ይገኛል። በዮሐንስ ወንጌል ምዕራፍ 14 ቁጥር 19 አነብላችኋለሁ። ገና ጥቂት ዘመን አለ። እሱ የሚለውን እንዴት ነው? እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆናላችሁ እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆን አላችሁ ይላል ማነው እኔ የተናገረው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 19 እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆናላችሁ ይላል ይሄ

ል ዳይ ቱ እነርሱም እንዲሁ ይሞታሉ። አንተም ትሞታለህ ነብይ ሆይ እነርሱም ይሞታሉ ትሞታታላችሁ፣ ይላል አላህ። አላህ እንዲህ ይላል። እንግዲህ የእንትን እያደረኩ እያብራረሁላችሁ ነው። ኢነከ መይቱን ወኢነሁም መይቱ ነው አንተ ትሞታለህ እነርሱም ተከታዮችህም

በዮሐንስ ወንጌል ግን ጌታ ኢየሱስ ክርስቶስ ለአማኞቹ እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ ይላል። ወደፊት ነው። ሁሉም መሲሕ ነፍሱ ሀያት ኢየሱስ ክርስቶስ ሕያው ነው፣ ሕይወት ነው። መሲሕ ነፍሱ ሀያት አበድያ፣ እሱም ደግሞ የዘላለም ህይወት ነው። ህይወትም ብቻ ሳይሆን የዘላለምም ህይወት ነው። ምክንያቱም እሱ እውነት፣ መንገድ፣ ህይወት ነውና። እንደገና ደግሞ ሌላ ሶስተኛውን የመጨረሻውን ጥቅስ አነብልሃለሁ ትለዋለች ለሼህ ኡመር ረዲን። ማን ነው ኑረዲን? እንጂል በሽር ዮሐና 5 የሱ በዮሐንስ ወንጌል ምዕራፍ አሥራ አንድ ቁጥር ላይ እሺ፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ይላል፣ ሕያው የሆነም የሚያምንብኝ፣ እንዲህ ይላል ከሃያ አምስት ጀምሬ አነበዋለሁ። ዮሐንስ ወንጌል ምዕራፍ አሥራ አንድ ቁጥር 25 ኢየሱስም ትንሣኤና ህይወት እኔ ነኝ የሚያምንብኝም ቢሞት እንኳ ሕያው ይሆናል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም አለ። ማን? ኢየሱስ። እህታችን ያነበበችን እንቀጥል። ምን አመነ ቢ ወለው ማታ ፈሰያሕያ በእኔ የሚያምን

ማን ህይወት እንደሚሰጥ እና ማን ህይወትን እንደሚያጠፋ ወይም እንደሚደመስስ ያስተምሩሃል ብዬ አምናለሁ። ሸሆ መርሆይ ኢየሱስ ክርስቶስ ህይወትህን ይባርከው ይባርከው። ወደ ምን ወደ እርሱ ና ሸሆይ፣ ወደ ክርስቶስ ና ትለዋለች። እናንተስ ምን ይመስላችኋል? ትክክል አደለችም? አዎ። በእስልምና ሞት እንጂ ህይወት የለም። በእየ- ህይወት አንድ ብቻ ነው፣ እሱም ጌታ ኢየሱስ ክርስቶስ ነው። በኢየሱስ የሚያምኑ ሁሉ ለዘላለም ይኖራሉ፣ አይዋረዱም፣ አይጠፉም። ቢሞቱ ይድናሉ፣ ይነሳሉ፣ ቢጠፉ ይገኛሉ፣ ቢራቡ ይጠግባሉ፣ ቢሰደዱ ይከብራሉ። ለምን? ኢየሱስ እርሱ ህይወት ነው። እሱ እህታችን እንዳለችው የዘላለም ህይወት ነው። ስለዚህ እስልምና ከሃይማኖት ውጡና ወደ ክርስቶስ በመምጣት የዘላለም ህይወት ወራሾች እንድትሆኑ አደራ በሰማይ አደራ በምድር እላችኋለሁ ለሁላችሁም እግዚአብሔር ምረቱን ቸርነቱን ያብዛላችሁ፣ በያላችሁበት በረከቱን ይላክ። ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በነገር ሁሉ ጌታ ይጠብቃችሁ። ደህና ሁኑልኝ ባይ